ሉሊት እስር ቤት ሄዳ የጽዮንን መታሰር ለናታን ነገረችው። ናታንም በጣም ተበሳጨ። ከዚህ በኋላ አጠገቤ እንዳትደርሽ፣ ማንንም ጠያቂ ማግኘት አልፈልግም ብሎ ጥሏት ሄደ። ቤዛም ስትመጣ ናታን በጣም ተቆጣት። ድጋሚ አጠገቤ እንዳትደርሽ እህቴንም በራሴው መንገድ አስፈታታለሁ። እኔ ከእስር ቤት ሳልወጣ እሷ ትወጣለች ብሎ ቤዛ በቆመችበት ጥሏት ሄደ። ኤፍራታ ጽዮንን ለማስፈታት ከአቤል ጋር ድርድር እያደረገች ነው። አቤልም በምላሹ ገንዘብ እንደሚፈልግና ይህን ደግሞ ኤፍራታ ማድረግ እንደማትችል ነገራት። ኤፍራታም ችግር የለውም አደርገዋለሁ አለችው። አንቺ ማድረግ አትችልም፣ ቤዛ ናት ማድረግ የምትችለው። ስለዚህ ከቤዛ ጋር አወራለሁ አለ። ቤዛ በጭራሽ ልታደርግ አትችልም፣ እኔ ግን አደርገዋለሁ። ስለዚህ አንተም ሄደ ክሱን ታነሳለህ ተባባሉ። ኤፎ ሄዳ ጽዮንን አገኘቻት፣ እስር ቤት ጠየቀቻት። ጽዮንም ባቢል መዳን በጣም ተበሳጭታለች። ከዚህ ልውጣ ብቻ እንጂ እኔ ያሳየዋለሁ እያለች እየዛተች ነው። ገኒም እረባክሽ ተያለች። ዳጊ ደግሞ ገኒ ኤፍራት ሀገር በመሆኗ በጣም ከፍቶታል። እኔን አትወደኝም የምትወደው ኤፍራታን ነው ሲል፣ ቢኒም ተው፣ እሷ በጣም ነው የምትወድህ። አንተ ጠንካራ ነህ ብላ ስለምታስብ ነው። አሁን ደግሞ ኤፍራታ ሲሻላት ትመጣለች፣ አይዞ ያለው። አይ እንደሱ አይመስለኝም ብሎ እንደ ህጻን ልጅ አለቀሰ። አቢኒም አባ ብሎት በል አንተ ተረጋጋ ብሎት ሄደ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ተከታታዮች እንዴት ናችሁ? ዋላ አልሀምዱ ሊላ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። ዛሬ ሐረግ ክፍል አስራ ሶስትን ይዤላችሁ መጥቻለሁ። በክፍል አስራ ሁለት ላይ እንግዲህ እንዳየነው ጽዮን ሉሊትን እንዳባረረቻት አይተን ነበር። ሉሊትም ናታን ጋር ሄዳ ምግብ ይዤ ልመጥቻለሁ፣ ስትለው ወይዘሮ ሉሊት ይዘሽው ሂጂ ና አንቺው ብይ ብሏት ነበር። እህትህም እንደዚሁ ብላ ነበር ያባረረችን፣ ድጋሚ አጠገቤ እንዳደርሽ ብላ ነበር ያበረረችን። መጀመሪያ እሷን ነበር ያስጠራሁት አለችው። ምን እያልሽ ነው ወይዘሮ ሉሊት? አዎ ጼንም ምግብ ይዤልሽ መጥቻለሁ ስላት ድጋሚ አጠገቢ እንዳደርሽ አንቺ ውብ ብላን የመለሰችልኝ ተመሳሳይ መልስ። እንዴት? የት ናት አለ። እህትማ እስር ቤት ናት ብላ ተናገረች እሷም። ይሄ ሁሉ ዳር ዳር የጽዮንን መታሰር ለማናገር ነበር። ናታንም እንዴት ይህን ነገር ይደብቁኛል? እንዴት እህቴን ጠብቁልኝ እያልኳቸው እሷ ታስራ እንዴት አልነገሩኝም? ሲል አንተ በታሰርክ በማግስቱ ነው መጥተው ፖሊሶች ወሰዷት። ናታን በጣም ተበሳጨ። ቆይ ቆይ በምን እንደታሰረች አጠይቀኝም? መች ነገርኩ ገና አለችው። ምንም ነገር መስማት አልፈልግም። ድጋሚ አጠገቤ እንዳደርሽ ብሎ ጥሏት ሄደ። ሉሊትም ባደረገችው ነገር እየተደሰተች ሄደች ቤዛ ናታንንና ሲሆነን ልጠይቅ ወደ እስር ቤት እየመጣች እያለ በር ላይ ናኡድን አገኘችው ናኡድንም አጠገቤ እንዳደርስ ስትለው ቤዝዬ እኔ ከአንቺ አጠገብ መራቅ አልችልም ማለት እሷም ለምን ሲባል ለምንድን ነው የማትርቀው በደበረኝ ሰዓት አገኘሁህ ድብርቴ ሲለቀኝ ሄድልኝ፣ አልኩ። ስለዚህ አታስፈልገኝም። ራይድ ጠርቻለሁና ራይድ እንዳያመልጠኝ ወይ ሂድልኝ አለች። እሱም እኔ አደርስሻለሁ፣ ራይዱን ካንስል አድርጊ ሲላት፣ እሷ ግን በፍጹም አልተስማማችም። ድጋሚ አጠገቤ እንዳደርስ ብላ በቆመበት ጥለው ሄደች። ናኦድም ተበሳጨ። ቤዛ እስር ቤት ሄዳ ጽዮንን ስታገኝ ጽዮንም እንዴት ነሽ? ብቸኝነቱ ሊጎዳይ ነው። ምን ብቸኛ ትሆኛለሽ? ሉሊት አለች። አይደል እንዴት እንደዛ ትሆኛለሽ? አዎ ያ ባይሆንማ ካስወጣሻት በኋላ ትመልሻትም ነበር አለች። ቤዛን ግን የተረዳት የለ። አንዴ እሱ አይደለም እና ያጋጨችኝን ነገር ትረሻዋለሽ ወይንስ ምን አስበሽ ነው? ስለዚህ እሷን ፈልገሽ ነው ብላ ተናገረቻት። ቤዛም እባክሽ በኋላ ስትውጪ እንነጋገራለን ሁሉንም ነገር። ምንም መነጋገር አልፈልግም በቅቶኛል፣ አለች ሲወል። ቤዛ ግራ ገባት። ምንም እንደምታደርግ ናታን ጋር ሄደች። ናታንም እንደጠበቀችው አላገኘችውም። ልብሳም አምጥቼ ልሃለሁ ስትለውም አያወራም እንዳት ተወራም እንዴት ስትለው እህቴ እንዴት ናት አላት። ደህና ነች። እንዴት መጭ ስላልኳት ነው ያልመጣችው? አዎ ቤዛ እንዴት አይኔን፣ እያሽ እያይሽ ተዋሻለሽ አላት። ማለት ካንቺ በፊት ሉሊት መታ ነበር የጽዮንን መታሰር ነግረኛለች። ቤዛ በጣም አበዛሽው ብሎ ተናገራት። እንዴት በዚህ ስሜት ላይ ሆነህ የእሷን መታሰር ልንገርህ? እኔ እንዴትም ብዬ ዚሁ ሆኜ እህቴን አስፈታታለሁ። አንቺ ግን ድጋሚ እስር ቤት እንዳትመጪ ማንንም ጠያቂ አላስተናግድም ብሎ ናታንም በቆመችበት ቤዛን ጥሏት ሄደ። ቤዛም እየተበሳጨች ወደ ቤት ተመልሳ ሉሊትን ጉሮሮዋን ማነቅ ምንም አልቀራትም። ወይዘሮ ቤዛ ናታን አይጠላሽም። መሄጃ ስለሌለው ያ በር ለበር የሚሄደው አፍቃሪሽ ነው። የሚያሳዝነኝ ብዙ ሚስጥር እንዳወጣ ባትገፋፊ ምን አለ ብላ ተናገረች። ሉሊትም ቤዛም እየተናደደች ወደ ክላሷ ሄደች። ኤፍራታ አቤልን ምንድን ነው የምትፈልገው? ሲሆንን ለማስፈታት ስትለው የምፈልገው ገንዘብ ብቻ ነው አላት። የገንዘቡን መጠን ንገረኝና ሄደህ ክሱን አንሳላት። አይ እሱን አንቺ ማድረግ አትችልም። ማድረግ የምትችለው ቤዛ ናት አላት። ቤዛ ማለት ቤዛ ማለት ማ ቤዛ ናት። ቤዛ ማድረግ አትችልም፣ በጭራሽ አታደርግም። እኔ ግን አደርገዋለሁ። የገንዘቡን መጠን ንገረኝና እኔም ገንዘቡን ልስጥህ በምላሹ አንተም ሄደህ ክሱን አምስተህ ጽዮን ትፈታለችው። የገንዘቡን መጠን ነገራት። አንድ ቀን ብቻ ጠብቀኝ ብላ ገኒ ጋር ተያይዘው ጽዮንንና ናታንን ጥየቃ ሄዱ። ጽዮንን አስጠርተው መጡ። መጣች። ከሷ ሀገር አወሩ። ገኒን እስኪ አንድ ጊዜ ብቻችን ተይናለቻት የኔ ናታን በቅርቡ ይወጣና ሁሉንም ነገር እናሳካዋለን፣ ያግዘናል። ብዙ አዲስ ነገሮች ተፈጥረዋል አለቻት። ጽዮንም ለመስማቱ ጓጉታ ምንድን ነው ትላታለች። እነግርሻለሁ እያለቻት ሰዓት አለቀ ተባሉ። ዲያራ ወንድሟን ናታንን ለማስፈታት እንዲያግዛት ጠየቀችው። ናውዲም ስለ ሁኔታው ጠየቃት። እሱ ያፈቅርሻል ብሎ ሲላት አዎ አለች። እናቴን አግዢ ብዬ ብላት እምቢ አለች ስትለው፣ እንዴ እሷ ማፍቀርሽንም ታውቃለች ሲላት አዎ አለች። እናቴ የገባችበት ነገር አልገባም እና እዛው ጨርሱ ብሎ ጥሏት ሄደ። ዲያራም አልወድህም፣ በቃ አልፈልግም፣ ማንኛችሁንም አልፈልግም እያለች ትጮኻለች። ቤዛ በጣም ከፍቷታል በናታን ጉዳይ። ናታን የሚናገራት ነገር ልቧን ሰብሮታል። በዚህ ትካዜ ውስጥ እያለች ስልክ ተደወለላት። የማታቀው ስልክ። ስልኩን ስታነሳ የወንድ ድምጽ ነው። ማን ልበል? ወይን ይሄው ድምጽ ሲያምር። ባካሄድ ደወልክበትን ጉዳይ ተናገር እንዳልዘገው ይህን የመሰለ የፍቅር ዜማ እያንቆረቆርኩልሽ እንዴት ትዘግዋለሽ? አለመዝጋቴ ላሳይህ ብላ ዘጋችበት። ድጋሚ ድጋሜ ደወለ አነሳችሁና ምንድነው የምትፈልገው ስትለው፣ አቤል ነኝ ባክሽ ስልኩን እንዳዘጊው አቤል ማለት ያች ሰይጣን የወጋቼ ነኝ ቤዛ ደነገጠች እና ምንድነው የፈለግኩው ደግሞ ተነጋግረን ነገሮችን ብንፈታ ይሻልም። ማለት ሲጀመር ስልኬን ማንሰጠህ? የባለሽህት እንድትፈታ አትፈልግም? እናንተ ስለ እሱ ጉዳይ ምን አገባክ? ውሃ ስጠጣት እንብሎኝ ነው እንዴ? መሷክ ወቅታዊ ነው። እና ምን ፈልገህ ነው የደወልከው? በቀጥታ ተናገር። ምን ያህል እንደምትወጃ ታውቃለሁ። ምንም ነገር ብጠይቅሽ እንደምታደርገው እርግጠኛ ነኝ። ያለ አቤልም መንዛዛቱን የያዘ ገንዘብ እንደሚፈልግ ነገራት። እሺ ምን ያክል ነው ስትለው፣ ቤዛ የገንዘቡን ልክ ነገራት። ይህንን ያክል ማግኘት አልችልም፣ እናቱ ሲወጣ እንሰጥሃለን አሁን ግማሹን እንሰጥሃለን ስትለው፣ ምን እንደማታጭ እኮ አውቃለሁ አላት። ሌላ ጉዳይ ላይ አውየው ነው አላውጣም ነበር ግን እሱ ሲመጣ አላቸው ግን ምን አይነት ሰው ነች? እንዴት በዚህ ክፍተት ትጠቀማለች? ስትለው ስትታይ በጣም የምትወጀት ነው የምትመስለው፣ ግን አስመሳኝ ነች ብሎ ዘጋባት። ከአንቺ ኤፍራታ ትሻላለች። ገደል መግባት ትችላለች። ኤፍራታም ቀጠሮ ስለነበራት ገኔን ሂጅ አለቻት። እኔ የሚሄድበት ቦታ አለኝ፣ አንቺ ሂጅ፣ ዳጊን ጠይቂውና ስመለስ አብረን የሚያስፈልጉን እንገዛ አስተን ወደ ቤት እንገባለን አለች። ገኒም አብረሽ ልሆን ስትል፣ አይ አይሆንም አንቺ ሂጂ፣ ዳጊ ናፍቀሹ ይሆናል ብላ ገኒን መለሰቻት። ኤፍራታ ከኢንስፔክተሩ ጋር ተደዋውላ ወደ ኢንስፔክተሩ ልትሄድ ጉዞ ጀመረች። ገኒም አካሄዷ አላማራትምና ተከተለቻት። ውደ ቻናል የተከታታዩ ቻናሉ ሰብስ ሰብስክራይብ እያደረጋችሁ ተቀላቀሉ። ለዛሬ ይዤላችሁ የቀረብኩት ይሄን ይመስል ነበር። ሰላም ሁኑልኝ።